ዛሬ ደግሞ በቃሊቲ አዲስ አሽከርካሪዎች ማሰልጠኛ ግቢ ውስጥ የምድብ አንድ መሰናክል ሙሉ መሰናክል ነው። ድልድይ ገራጅ ስምንት አንድ ቁጥር እንዴት እንደሚሰራ እናያለን። መጀመሪያ የምጀምሩ ልክ እንዲትመጡ፣ ና ከድልድይ ነው የሚጀመረው ማለት ነው። ድልድይን ለመስራት ልክ በገራጁ ጋር ታደረጉና ጥብብ ወደ ኮሪደሩ አድርጋችሁ፣ ምክንያቱም ድልድይን ሲሰሩ ድልድይ ያለው በዚህ በኮሪደሩ ጥግ ስለሆነ ጥጋችን እንይዛለን ማለት ነው። ጠጋችን ይዘን መኪናው ስትሬት እንዲቆምልን ምክንያቱም ወደ ኋላ ስትሄዱ እንዳትቸገሩ እንዳይሰፋባችሁ ልክ እንድትቆሙና የኋላ ማርሽ እናረጋለን። የኋላ ማርሽ እናረግና በዚህ በኩል ጠበብ እያደረግን ነው የምንሄደው። ይህን ኮሪደር ልክ እንደ ጠርዝ እያየን ወደ ኋላ እንሄዳለን። ምክንያቱም እንጨቶች አሉት በዚህ በኩል ስለሆነ ልክ ቅርጹ እንዲስተካከልልን ማለት ነው። እንጨቶቹን በደንብ እስክናገኛቸው ይሄ ኮሪደሩ ልክ እንደ ጠርዝ ይረዳናል ማለት ነው። ቅርጹን እስኪ ያገኝልን። ስለዚህ በግራ ስፖኪዮ እያየን እንሄዳለን። ከዛ ሲስተካከልን በቀኝ ስፖኪዮ እያየን ቀጥ ብለን እንሄዳለን። የቀኛችንን ጥብብ አድርገን ጋራዥ ከሚገባ መኪና ጋር እንዳያጋጨን ማለት ነው። እዛ ልክ እንደዚህ ቀጥ አድርገን እንመጣለን። እየጠበቅን ቀኛችንን እያየን ልክ እንደዚህ ጠብቀን የኋላ ጎማችን የመጨረሻውን ጨጋ ሲደርስ እንቆማለን። አሁን በግራም ሰፊ ነው፣ በቀኝም ሰፊ ነው። ቆንጆ ነው ማለት ነው። ስለዚህ ጠጋንልና የኋላ ጎማችን የመጨረሻውን ጨጋ ሲደርስ እንቆማለን። አንደኛ ማርሻ አርገን እንወጣለን። አንደኛ ማርሽ አድርገን ቀጥ ብለን እንወጣና ወዴ ነው የምንሄደው? ሙሉ በሙሉ መኪናው ከዚህ ውስጥ ከወጣልን በኋላ መሪያችንን ሙሉ በሙሉ ሳይወጣ አን ነካው ማለት ነው። ያለ በለዛ እንጨቶቹን ይጥልብናል። ወዴት እንሄዳለን? ወደ አንድ ቁጥር፣ ወደ አንድ ቁጥር ወደ ቀኝ ነው የምንዞረው ማለት ነው። ልክ እንዲህ ሙሉ ሙሉ ሲወጣ ወደ ቀኝ እየሰበረን ወደ አንድ ቁጥር እንሄዳለን። አንድ ቁጥር መሰናክል በጥግ በኩል ነው የምንመጣው። ኮሪደሯን ይዘን ሶስቱ እንጨቶች ይሁን እንደዚህ ያሉ። ስለዚህ በመሀል እንገባና ወደ ቀኝ ነው እንሰብረው። እዛ አለፍ እንዳልናት ወደ ቀኝ ሰብር እናደርጋለን። ያው ወደ ቀኝ ሰብር አድርገን ወደዚህኛው እንጨት እንመጣለን። አሁን መልሰን ወደ ግራችኛው እንጨት ጋ ስንደርስ ደሞ ልክ ጋቢናውን ሲያልፋት ወደ ግራ ደግሞ ሰብር እናደርጋለን። አሁን ደግሞ ወደ ግራ የወሰድነው ቀስ ያልን እየመለስን ከፊት ለፊት የመጨረሻው አንጨጋ ስንደርስ ወደ ቀኝ እየሰበርን እንመጣለን። ከዛ መኪናው ስትሬስ ሲሆንልን ወደ ግራ ቀና እናረጋለን፣ ቀጥ ብለን እንቆማለን። ልክ እንደዚህ የኋላ ማርሽ እናረጋለን። የኋላ ማርሽ አድርገን የመጀመሪያ ጎማችን የኋላው ጎማችን የመጀመሪያው አንጨጋ ሲደርስ እንቆማለን። ልክ እንደዚህ እንቆምና ሁለት ጊዜ መሪያችን ወዴት ነው? ወደ እንጨቷ ወደ ቀኝ እንሰብራለን። ከዛ በግራ ስፖኪዮ እያየ እንሄዳለን። ሁለት እንጨት ነው የምንጠብቀው። በግራ ስፖኪዮ ብቅ ብቅ እንዳሉ ቶሎ መቆም ነው እንዳያልፉን። ቀስ እያለ ምንሄደው አንድ መጥቷል። ሁለተኛው ብቅ እንዳለ እንቆማለን ማለት ነው። ልክ እንደዚህ ሲሆን የወሰድነውን መሪ እንመልሳለን። ወደ ቀኝ የወሰድነውን መሪ ወደ ግራ እንመልሰዋለን ነው። ስለዚህ አሁን ወደ ኋላ እንጨቷን እንጠጋታለን። በዚህ በቀኝ ስፖኪዮ በግራ ስፖኪዮ እያየን እንጨቷን እንጠጋታለን። የኋላ ጎማችን አሁንም እንጨቷ ጋር ሲደርስ ቀጥ ብለን እንቆማለን ማለት ነው። ከዛው ሁለት ጊዜ ወደ ግራ እንሰብራለን፣ መሪያችን ሁለት ጊዜ ወደ ግራ እንሰብራለን። ከዛ በቀኝ ስፖኪዮ ምድረ የምንጠብቀው አንድ የመጨረሻዋን እንጨት ማለት ነው። ብቅ እንዳለች እንቆማለን። ልክ እንደዚህ እንቆምና የወሰድነውን መሪ እንመልሰዋለን ማለት ነው። ወደ ቀኝ ሁለት ጊዜ እንመልሳለን። ከዛ እንጨቷ እንጠጋታለን። በዚሁ በቀኝ ስፖክ እያየን እንጨቷ ጋር ስንደርስ እንቆማለን። አሁን ሁለት ጊዜ መሪ ወዴት ወደ እንጨቷ ወደ ቀኝ እንሰብራለን። ከዛ በቀኝ በኩል እያየን መኪናው ይዞራል፣ ቂጡ ወደዛ ይወጣልናል። በግራም በኩል ኮሪደር ስላለ እናየዋለን። ከፈት ሲል እንቆማለን። ከዛ መሪውን እንመልሳለን። መሪውን እመልሷለን። መሪ ሁለት ጊዜ እንመልሷለን። አሁን ቀጥ ብለን ወደ ኋላ ነው የምንሄደው፣ ለስምንት ቁጥር ለማዘጋጀት ስለሆነ ያው ቀጥ ብለን እየወጣን መሪያችንን ወደ ቀኝ ወደ ቀኝ እናዞረዋለን። ከዛ ምን ይሆናል ለስምንት ቁጥር ይዘጋጅ። ልክ እንደዚህ መኪናችን ለስምንት ቁጥር ዝግጁ ይሆናል ማለት ነው። ስለዚህ ስምንት ቁጥር እንገባለን። ፊት ለፊት ስምንት ቁጥር እንገባለን። ቀጥታ ስምንት ቁጥር እንሄዳለን። ስምንት ቁጥር የመጀመሪያው ላይ በግራ አራት በቀኝ አራት አለ። ስለዚህ ቀጥ ብለን መጣና እነሱን አለፍ እንዳልናቸው መሪያችንን ወደ ቀኝ እንሰብራለን። ሁለቱንም ስናልፋቸው ከፊት ለፊት ደግሞ ሌላ አራት አራት አሉ። እያስተካከልን እንመጣለን። በራሳችን በኩል ያለውን ጠበብ እናደርገዋለን። ልክ እንደዚህ እልፍ ስንለው እንቆማለን ማለት ነው። መኪናው ከእንጨቶች ውስጥ ሙሉ በሙሉ ሲወጣ እንቆማለን። የኋላ ማርሽ እናደረግና በግራ ስፔኪዮ እያየን ቀጥ ብለን ነው የምንጠጋው። የኋላ ጎማችን እዚህ ጋር ያሉት አራት እንጨቶች አሉ። አራተኛው እንጨጋ ሲደርስ እንቆማለን። ከዛ መሪያችን ምን እናደርጋለን? አንድ ወደ ግራ እንሰብራለን። አንድ እንሰብርና እዛ ታች ሌላ አራት እንጨቶች አሉ። ከነሱ ሶስቱ ተሸፈነው አንዱ አስቀር እንቆማለን። በመኪናው በኋላኛው ክፍል ይሸፈናሉ። ሶስቱ ይሸፈናሉ። ሶስቱ ሲሸፈኑ እንሄዳለን። ሶስቱ መሸፈን አለባቸው። ቶሎ ነው ተሸፈኑ፣ እንቆማለን። ከዛ ሁለት ወደ ቀኝ እንሰብራለን መሪያችንን ያው ጎማችን ሁለት ወደ ቀኝን ሰብር እና ከዚህ በኩል የተሸፈኑት ሶስቱ እስኪመጡ እንሄዳለን። የተሸፈኑት ሶስቱን መምጣት አለባቸው። ያው እየተገለጡ ነው። ያው ሁሉም መጡ ማለት ነው። አሁን መሪያችንን አንድ ወደዚህ እንመልሳለን፣ ወደ ግራ አንድ ወደ ግራ። አሁን ቀጥ ብለን መውጣት ነው፣ ግራ ቀኝ እያየን ያው በግራም በቀኝም እያየን ቀጥ ብለን እንወጣለን ማለት ነው። መሪ አንነካካም፣ እዚህጋ ከነካካን አፍንጫው የፊት ለፊቱን ይጥልብናል ማለት ነው። ስለዚህ ቀጥ ብለን እንወጣለን። ሙሉ በሙሉ ወጥተን አለመጣላችንን ቼክ እናደርጋለን። ከዛ ወደ ጋራዥ እንሄዳለን። ጋራዥ ደግሞ ይሄ ነው። ስለዚህ እኛ ከላይ እንመጣና የምናረጋለን። በጠገቡ እናልፋለን። እቺ ቀጭኗን እንጨት ስህተናት እናልፋለን ማለት ነው። በቀኝ ስፖኪዮ ሳንነካት ትንሽ ሰፋር ግን ባጠገቧ ነው የምናልፈው። መኪናው ስትሬት እንዲሆን ልክ እንደዚህ ቀጥ ብለን እናልፋለን። የኋላ ጎማ ማለፉም በቀኝ ስፖኪዮ እናይና እልፍ ሲል እንቆማለን። ከዛ የኋላ ማርሽ እናደርጋለን። ከዛ የኋላ ጎማችን ቀጭኗ አንጨጋ ሲደርስ እንቆማለን። ከዛ ሁለት መሪ ወደ ቀኝ እንሰብራለን። ያው ሁለት ጊዜ ወደ ቀኝ እንሰብራለን። ከሰበርን በኋላ በግራ አስፖኪዮ እያየን እንሄዳለን። ሁለት እንጨቶች ይመጣሉ። ሁለቱ እንዳየናቸው መቆም ነው። ቀስ እያለን ነው የምንሄደው፣ እንዳያመልጠን። ሁለቱን እንጨቶች እንዳየን እንቆማለን። አንድ መጥቷል። ሁለተኛው ሲመጣ መቆም ነው። ሁለተኛው መጥቷል። አሁን መሪያችንን ወደ ግራ ሁለት እንመልሳለን። ወደዚያ የወሰድነውን መሪ ያው ሁለቴ መልሰን በትከሻችን በኩል ቀጭኗን እንጨት ትዩ እናረጋታለን። ልክ እንደዚህ በትከሻ ትዩ ስትሆን መሪ ሁለት ጊዜ ወደ ግራ ሁለቴ ወደ ግራን ወደ ግራን ሰብርና በዚህ በኩል እንጨቶቹ ሙሉ በሙሉ እስኪታዩ በቀኝ በኩል ያሉት እንጨቶች እንገባለን። ልክ እንደዚህ ሙሉ በሙሉ ሲታዩ መሪያችንን ቀጥ እናደርገዋለን። ልክ እንደዚህ ቀጥ ካረግነው በኋላ ይኸው በዚህም በኩል መጥቷል ማለት ነው። ስለዚህ ቀጥ ብለን አሁን አንደኛ ማርሽ እናስገባና መሪያችንን እንሰብርና እንወጣለን። ይኸው ሙሉ በሙሉ መኪናው ጋራዥ ውስጥ ገብቷል ማለት ነው። ስለዚህ አንደኛ ማርሽ አድርገን መውጣት ነው ማለት ነው። ስለዚህ መሰናክል በዚህ አይነት መንገድ መስራት ይቻላል ማለት ነው። ሰብስክራይብ ማድረግ እንዳትረሱ፣ ላይክ አንድ ጊዜ ያርጉ። ኮሜንት ላይ ደስ ያላችሁን ሀሳብ መስጠት ትችላላችሁ። ገንቢውን ሀሳብ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። ልክ እንዲህ ከጨረሳችሁ በኋላ ምን ታረጋላችሁ? ወደ መነሻ ቀጥ ብላችሁ ትወጣላችሁ ማለት፣ አራቱንም መሰናክል ከሰራችሁ በኋላ ማለት ነው። ይህን ይመስላል። ከልብ እናመሰግናለን።